በእኛ በኩል ሶስት አይነት የቤት አሰጣጥ ሂደት ፕላን አድርገን ነበር። የመጀመሪያው ዙሮች ቀጥታ ከማርኬት ገዝተን ነበር የሰጠናቸው። በጣም እሱ በአካባቢ ደረጃ ውድ ነው። ለምን ቅድም ያልኳችሁ እናንተ ከ30 ዓመት በኋላ ለ ብኝታ 5 ሚሊዮን ሰጥታችሁን፣ እኛ ግን ከማርኬት ላይ በ9 ሚሊዮን በ10 ሚሊዮን መግዛት በአካባቢ ደረጃ አያዋጣም፣ አያዋጣም። ቢያንስ ቢያንስ በኮንስትራክሽኑ በግንባታው ሂደት ከ30 አመት በኋላ የምትከፍሉት ጋር ትንሽ አነስ ማለት አለበት አይደል እንደ ቢዝነስ ቫሊብል እንዲሆን ማለት ነው ሶስተኛው የመጀመሪያው ስለነበር የመጀመሪያዎቹ ስልሳዎቹ በዛ መልክ ተስተናግደው ነበር ከዛ በኋላ ግን ያ ነገር እንደማያዋጣ ነገሮቹም በጣም ተቀያየሩ በአመት ውስጥ ብዙ ነገር ተቀያየረ ፕራይሶች ሂሳቦች ትንሽ ቀነሱ ሂሳቦቹ ራሱ ቢቀንሱ ግን የበለጠ ደግሞ ተጨማሪ አማራጭ የመጣ የነበረ የካሬ መጠኖች አሉ እና እነሱን በነሱ አብዛኛው ዲዛይን ሲደረግ ለኛ ተብሎ ዲዛይን ለኛ ተብሎ ከመሬት ተነስቶ ሲገነባ ያው በትክክለኛው በካሬው መሰረት ይሰራል። ግን ስንገዛ ግን አሁን ይሄኛው ህንጻ ሲገዛ የተሰራው ለሌላ ነው። አንድ ዴቨሎፐር የሰራው ነው። እኛ ከገዛ በኋላ ግን በካሬው በእኛ በምንፈልገው ካሬ ሪ ዲዛይን ተደርጎ ብዙ ወራት ፈጅቶ አርክቴክቶች ተሳትፈው ባለፈው ገለጻ ሰጥተናል። ይሄን፣ በዚህ ዙሪያ ማለት ነው። ሶ ሁለተኛ አካሄዳችን ይሄ ነው ስትራክቸር ገዝተን ማድረግ የሚለው ነገር በአሁኑ ሰዓት የምናደርገው ከሞላ ጎደል ሁላችሁም የምታገኙት አብዛኞቻችሁ የምታገኙት በዛ መሰረት ነው። ያንን ሂደት ላይ እየሰራ እንገኛለን። ዋናው ግን ታርጌታችን በአጭር ጊዜ ውስጥ የኪ ህልም እውን ለማድረግ የኪ መንደር ግድ ይላል። የኪ መንደር ምንድን ነው? ምንድን ነው? ከመሬት ጀምሮ በእኛ ዲዛይን እና ስፔሲፊኬሽን ማሰራት ማለት ነው። ያ ምንድን ነው? ለእኛ አድቫንቴጅ አለው። ኦሬዲ ከትላልቅ አልሚዎች ጋር ተስማምተናል። የምንስማመው ምንድን ነው? እነሱ በለመዱት ሁኔታ መተው እንዲገነቡ አይደለም። አለ ቴክኖሎጂ እናቀዋለን፣ ሂደቱ እናቀዋለን፣ አሰራር እናቀዋለን። እዚህ ሀገር በማስ እድል ስላተሰጠው መተው በዛ ደረጃ ኮስት ኢፌክቲቭ በሆነ መንገድ ኮንስትራክሽን አይካሄድም፣ እየተካሄደ አይደለም። እኛ በጠናት ስለመጣንባቸው ትላልቅ ተቋማት በአሁኑ ሰዓት ብዙ አዲስ አበባ ላይ ኢትዮጵያ ላይ ብዙ ግንባታ የሚያካሄዱ ተቋም ጋር በደም የተስማማ ነው እና የተማመንነው ነገር ቢሆን እንዴት ፕራይሱ መቀነስ እንደሚቻል። በማስ ሲሰራ በጣም ኮስት ኤፌክቲቭ በሆነ መንገድ ወጪ ቆጣቢ፣ እንዲሁም ደግሞ ይሄ ዌስት ቆጣቢ በሆነ መንገድ እንዴት ሊሰራ ይችላል? ለምን ዌስት ራሱን የቻለ ኮስት ስለሆነ ዌስቱ መቆጠብ በሚለው ብዙ አይነት ሜቶዶሎጂዎች ባለሙያተኞች አሉ በእሱ ተስማምተው ልንገነባው ያሰብ ነው። ዲዛይኑን ባለፈው ዝግጅታችን ላይ የገለጽ ነው የኪ መንደር እሱ ምንድነው ያመጣልን? ወጪውን ኤግዛክትሊ በምንፈልገው ደረጃ ያመጣልናል ማለት ነው። ከ30 ዓመት በኋላ ራሱ ቢከፈል ራሱን ሊመልስ በሚችልበት ሁኔታ ማስገንባት እቅድ ነው ያለው እና እሱን ለቀጣይ እንግዲህ ታርጌታችን እሱ ነው። እሱን ለማድረግ የቁጥር ያለውን የታርጌት ታርጌት ያደረግነውን መቶ ሺህ ያልነውን እንዲሳካ አሁንም ጥረት እያደረግን ነው። እንግዲህ እንቀጥልበታለን ማለት ነው። አድራሻችን ካዛንችስ መናኸሪያ ረድኤት ህንፃ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል